ናስለ እግዚአብሔር ይመስገን፣ እንደ እግዚአብሔር ይመስገን ሰላም ነኝ። እንተዋወቅ፣ የት መስሪያ ቤት ነው የመጣ ነው? እሺ ስሜ አቶ ብዙአየሁ ወርቁ ይባላል። ኒው ዊንግ አዲስ ጫማ ፋብሪካ ወይም ኢትዮጵያ ሸራ ና ላስቲክስ ጫማ ፋብሪካ ይባላል። መልካም። እስቲ እዚህ ፋብሪካ ውስጥ ከቆዳ ና ከሌጦ ጋር በተያያዘ ምን ምን ነገሮች ይከብናሉ? ምን ምን ነገሮች እናያለን? ጥሩ እንግዲህ ድርጅታችን በዋናነት የተቋቋመው በፈረንጆች በ2011 ነው፣ በኢትዮጵያ 2004 ነው። የነጮች ባለሀብት ነው ይሄ ተቋም። እንግዲህ ቆዳን ፊኒሽድ እያደረገ ወደ ውጪ የሚልክ ነው። እንዲሁም ደግሞ ለጫማ ፋብሪካው በግብዓትነት ቆዳን እንጠቀማለን፣ እንሰጣለን ማለት ነው። ስለዚህ ስራችንን በተሳለጠ መንገድ ለመስራት የሚያስችለንን ሁሉንም ነገር ያካተተ ተቋም ነው። እንግዲህ ይሄ አሁን የምንገኝበት ክፍል የክረስትና የፊኒሽድ ክፍል ነው። ክረስት ስን ምናልባት ለተመልካቾች ግልጽ ለማድረግ በወይት ብሉ ደረጃ ላይ ተጠቃልሎ የመጣውን ቆዳ እዚህ ከገባ በኋላ እዚህ የተወሰኑ ስራዎች ተሰርተው ቀጥታ ወደ ፊኒሽድ ክፍል ነው የሚገባው ማለት ነው። ስለዚህ እዚህ ያሉን ስራዎች በይበልጥ የክፍሉ ስራ አስኪያጅ አሉ ወይም የምርት ክፍል ኃላፊው ከአቶ ጣጠጋ ስለ ዝርዝር ሁኔታው አብረው ቆይታ ያደርጋሉ። ወይ እነዚህ ዝምታያቸው ድራሞች፣ ድራም ይባላሉ። ውስጡ ቆዳ ማቅለም ነው ስራቸው። ከስተመሩ በሚፈልገው ከለር ቀለም እናቀልመዋለን። ከዛ ቀለም ከቀለመ በኋላ የተለያዩ ማሽኖች አሉ፣ ማድረቂያ፣ ስቴክ ማድረጊያዎች። እነሱን አድርገን ወስደን ፊኒሽን እዛ ማስቀያለን እንሰቅላለን። ስለዚህ ይሄኛው ክፍል ሪታኒንግ እና ክረስት ክፍል ይባላል። ቅድም እዛ ጋር ማቅለሚያው ጋር ያለፈው ቆዳ እዚህ ክፍል ውስጥ ምንድን ነው የሚያሳልፈው? ከዛ 24 ሰዓት የሚወስድ ፕሮሰስ ነው። ማቅለሚያው ቦታ ላይ ከቀለመ በኋላ በማግስቱ ይዘረገፍና መሬት መጭመቅ ያለው የተወሰነ ውሃው እንዲለቅ ከተጨመቀ በኋላ እነዚህ የምታያቸው ላይ በዚህ ላይ ይሰቀላል። ይሄ በሙሉ ማለት የሚዞር ነው። ይሄ ሁሉ ይዘና ቆዳ በአየር ብቻ ነው ቆዳ መድረቅ ያለበት። ከደረቀ በኋላ ልክ እንደዚህ ነው የምታየው፣ ይወርዳል ማለት ነው። ይሄ የደረቀ ነው። አሁን ይሄ ትላንት እሁድ ስለሆነ ትላንት መውረድ ነበረበት። ስለዚህ ትላንት ስላልወረደ ሞር ደርቋል። ኮንዲሽን ነው እያደረጉት፣ በውሃ ያለሰለሰው ማለት በጣም የደረቀውን ነገር ፈታ ነው ያደረገው፣ ለስለስ እንዲያደርገው። ከዛ ስቴኪንግ ማሽን አለ እንደዚህ መደብደያ ማለስለሻ፣ በሱ ይለሰልሳል። ቶግል አለ እዛ ጋ ይወጠራል፣ ትሪም ይደረጋል። እሱ ሲያልቅ ምን ይመስላል? ይሄን ይሄን ይሄ አሁን ለቀለም ብቻ የተዘጋጀው ይሄ ኖርማሊ የተፈጥሮ ካለር ነው። ይሄ በስጋው ይሄ በጸጉሩ በኩል ነው ይሄኛው ፓርት። ይሄ ሳይድ ደግሞ ስጋው ነው። በዚጋ ስጋው ተለያዩ ወድቋል፣ ጸጉሩ ለቋል። ቆንጆ ቆዳ ነው አባ ያም ስላል እዚ ላይ ምን ታረጋለ? ነጭ ቃለ መንቀባለ ይሄ ክረስት ነው የምንለው ነው ዋይት ክራስት። ገና አለሚ ሌለው ፊኒሺንግ ያለ ሆነ ፊኒሺንግ፣ እንደው ነጭ እንዲደረግ ተላዩ ሲንታል ዛድራ ማቅለሚያውስ ነጭ ነገር ገብቶበታል። ግን ከላይ አልተቀባም፣ ፊኒሽንግ በዚህ ማሽ ፊኒሽ የተዘጋጀ ነው ፊኒሽንግ እናደርጋለን። ሆጎቦስ የሚባል ከስተመራችን ነው ፊኒሽድ ሆኖ ነጭ ጫማ ይሰራለታል ማለት እንደው። ግን በዚህ አጋጣሚ መጠየቅ የፈለግኩት ብዙ ጊዜ የቆዳ ቀለም ጥቁርና ብራውን ከለር ነው ለምንድን ነው እሱ? ስራው ቀላል ስለሆነ ባጭ ነው ፕሮሰሱ ቀላል ነው፣ ፊኒሽንግም ስታደርገው ቀላል ነው። እኛ ግን ከሰላሳ በላይ የሆኑ ቀለሞችን ነው የምንሰራው። ስለዚህ ማቅለሙ ራሱ በጣም ከባድ ነው፣ ማለት ኬሚካሎችን ስታቀልም ሙሉ ቀለም አንድ አይነት ከለር አታገኝ። ከስተመሩ የሚፈልገውን ከለር ለማምጣት የተለያዩ ኬሚካሎችን ቀምመህ ነው ምሰራው። ያን ለማምጣት በጣም ከባድ ስለሆነ ማንኛውም ፋብሪካ ይሄን ሪስክ ወስዶ አይወስድም። እኛ ጫማ ስለሆነ ምንሰራው ለጫማችን ዲዛይን የሚመቸውን ከስተመራችን የፈለገውን አይነት ከለር ነው የምንሰራለት። ስለዚህ እንዳልከው ቅድም ፋብሪካ ላይ ጥቁር ቡኒ ብራውን ምናምን ነው አዝ ከተወቀ ሶስት ወይ አራት ከለር ነው። እኛ ጋር ግን በጣም እጅግ በጣም ብዙ ነው። በተለይ ነጭ ከለር በጣም ይፈራል። ምክንያቱም እጅግ በጣም ጥንቃቄ ይፈልጋል እንጂ ሳትጣጠብ ብትነካው ይይዛል ቆሻሻ። ስለዚህ እንዳይሆን ጥንቃቄ ስለሚፈልግ በተለይ ጫማ ለመሆን ደግሞ እንደዚህ አይነት ከባድ ናቸው። በጣም አመሰግናለሁ። ቴንክ ዩ። እሺ፣ ሰላም ሁኑ። ተመልካቾች እነዚህ እንግዲህ የምትመለከቷቸው በተለያዩ ቀለማት ያሸበረቁት የቆዳ ውጤቶች አሁን ላይ በምታዩት መልኩ እንግዲህ ተጠናቀው ከዚህ በኋላ ለእሴት የሚጨመርበት ማለትም ጫማም የሚሆን ጫማ፣ ቀበቶም የሚሆን ቀበቶ፣ ለተለያዩ ጃኬትም የሚሰራበት ለተለያዩ አገልግሎቶች የሚውሉበት እውነትን ጨርሰው የተጠናቀቁ ምርቶች ናቸው ማለት ነው። እንደምታዩዋቸው በራሳቸው ወይም በገዢው ፍላጎት ተንተርሰው ቀለም ቀልመው ለስልሰው ጨርሰዋል ማለት ነው። ከዚህ በኋላ ምን አይነት ሂደቶች አልፈው እሴት ይጨመርባቸዋል የሚለውን ደግሞ በቀጣይ እንመለከታለን። አሁንም አብራችን ቆዩ። ጥሩ ጊዜ ቆዳዎቹ ይወጣሉ። እዚህ ክፍል ከመጡ በኋላ በስታይል፣ በከለር፣ በሳይዝ ተቆርጠው ለዚግጂ ክፍል የሚቀርቡበት ክፍል ይሄ ክፍላችን ነው። ይሄ ክፍላችን ቆረጣ ክፍል ይባላል። የተለያዩ ቆዳ ብቻ ሳይሆን ለጫማው የሚያስፈልጉ አክሰሰሪዎች ሁሉ የሚቆረጡት አብዛኛው ስራ የሚያልቀው እዚህ ነው። ማኑዋል መቁረጫ ማሽኖች አሉን፣ ኮምፒውተር መቁረጫ ማሽኖች አሉን በኦርደራችን መሰረት ኖርማሊ፣ ፋብሪካችን የኤክስፖርት ድርጅት ነው። በከስተመር ሪኩዌስት ነው የምንሰራው እንጂ ስቶክ ይዘን እንደሌላው ፋብሪካ ዝም ብለን አዘጋጅተን አይደለም። ከስተመር ሪኩዌስት አለን። በዛ መሰረት ጫማዎች እዚህ ይቆረጣሉ። ቆዳ ይቆረጣል። ኢንፎርስመንቶች አሉ። የተለያዩ ማቴሪያሎች እዚህ ከተቆረጡ በኋላ ቀጥታ ወደ ዝግጅት ክፍል እናስተላልፋቸዋለን ማለት ነው። ይሄ እንዳልኩ ነው። ስፌት ከዝግጅት ክፍላችን ከመጣ በኋላ እዚህ ላይ ላይ እያንዳንዱ ሰው እየተቀባበለ የቅብብሎች ስራ ነው። ስፌት ክፍል እያንዳንዱን ኦፕሬሽን ሰፍቶ እያንዳንዱን ነገር ካያያዘ በኋላ ጫማችን በአፐር ደረጃ ለውጠራ ክፍል ተዘጋጅቶ ወደ ኳሊቲ ዋጋ ይደርሳል ማለት ነው። ይሄ የቅብብሎች ስራ ነው። እዚህ ክፍል ያለው እዚህ ጋር ስፌት ነው ያለው። አታችን ጋር አለው ማጣበቂያዎች አሉን፣ ማጠንከሪያዎች አሉ ስረዛዎች አሉ ምክንያቱም በላይን እና በየሳይዙ ስለሚሰራ ያኛው እንዳይዛባርገን በፓተርን ነው የምንሰራው ከዛ በኋላ እዚህ ክፍል ከተሰፋ አንድ ሰፊ ብቻ አይደለም ምክንያቱም እያንዳንዷ ኮምፖናንት የሆነ ነገር ነው እዚህ የምንገጣጥመው ስለዚህ እያንዳንዱ ሰው እየተቀባበለ የእያንዳንዱን ኦፕሬሽን ሰርቶ ወደ ኳሊቲ ሰማያዊ ነገር ምንድን ነው እችኛዋ የምንሰርዝባት ነገር መሰረጃዎች አሉ እነዚህ የምናስቀምጥበት። ስለዚህ በሚታይ መሰረጃ ካረግ ነው ነገ ጫማው ላይ ይታያል። ይሄኛው ግን ዩቪ ላይት ነች። ይሄ እንደዚህ ስታየው ምንም ምልክት የለው። እዚህ ጋር ግን ስታያት እርሳሶት ይታያል። የተረሰሰው ነገር የተረሰሰው ይታያል። ይሄ ለምንድን ነው? ፋይናሊ ለማጽዳትም ብለን ይሄ ዳሜጅ እንዳናረገው በዩቪ ላይት የሚሰሩ ማርከሮች አሉ። በሱ ነው የምንሰራው? ስለዚህ ፋይናሌ እነዚህ ናቸው። ተጠናቀናፍልቁ ላይኑ ከጨረሰ በኋላ ወደ ኳሊቲ ኢንስፔክሽን ይመጣል። እሷ የኳሊቲ ኢንስፔክሽን ሰራተኛችን ነች። እሷ በተሰጣት ሳምፕልና ስታንዳርድ መሰረት እያንዳንዷን ዲቴይል ታይና ጫማውን በሳምፕሉ መሰረት መሆኑን ስታይ ወደሚቀጥለው ክፍል ወደ ውጠራ ክፍል ጫማ ወደሚሆንበት ፋይናል ጫማ ወደሚሆንበት ክፍል እንዲያልፍ ይደረጋል። ገና ከአሁኑ ሜዲን ኢትዮጵያ ተብሎበታል። ከዚህ ነው የጀመረው። ሪፓሬሽን ክፍል ሜድ ኢን ኢትዮጵያ ተብሎ ይመጣል። ከስፌ ክፍል ቼክ ተደርጎ ያለፈው አፐር ቀጥታ ወደዚህ ክፍል ይገባል። ይሄ ውጠራ ክፍላችን ይባላል። ላስቲንግ ክፍል ነው የሚባለው። ጫማ የምናይበት ክፍል ጫማው ጫማ ሆኖ የምናይበት ክፍል ይሄ ነው። እዛ ስፌ ክፍል ላይ ተሰፍቶ ኳሊቲ ኢንስፔክት ተደርጎ ወደዚህ ክፍል የመጣው ስራ ላይን ላይ ገብቶ እያንዳንዱ ስራዎች ኦፕሬሽን አላቸው፣ እንዳልኩ ልክ እንደ ስፌ ክፍሉ እዚህ ክፍልም የቅብብሎች ስራ ነው። ውጠራ ክፍል ይባላል ይሄ ክፍላችን። ፋይናሊ ጫማው ጫማ የሚሆንበት ክፍላችን ይሄ ክፍል ነው። ላይን ላይ ከተጫነ በኋላ አፈሩ ጫማ ሆኖ የሚወርድበት ክፍላችን ይሄኛው ክፍል ነው። ስለዚህ አሁን ከዚህኛው ነው የሚገኘው ፋይናሊ የዛ ሁሉ ዲፓርትመንት ድካም ፋይናሊ ውጤት ሆኖ የሚታየው እዚህ ክፍል ላይ ነው ማለት ነው። እንደው ግን በዚህ አጋጣሚ አንድ ቆዳ ጫማ ከውበትም ከጥራትም ተዋህዷል ስንል ምን ምን ነገሮች መስፈርቶች አሉ? ምንድን ነው የምናየው? ኖርማሊ እንግዲህ እኛ ጥራትም ውበትም የምንለው የከስተመሩን ስፔሲፊኬሽን ሚት ስናደርግ ጥራቱንም ውበቱንም ጠብቀናል እንላለን። አይ አንዳንዴ ለምሳሌ አሁን ጫማ እንደዚህ አጥፎ የሚሞክሩ ሰዎች አቃለው ቆዳ ላይ እንደዚህ የሚያዩ ሰዎች አሉ። እነሱ የጥራት መለኪያ ነው ወይ ማለት እንችላለን? ኦፍ ኮርስ የጥራት መለኪያዎች ናቸው። ምክንያቱም ሶሎች ኢዝሊ የሚሰበሩ ሶሎች አሉ። ቆዳ ቆዳ ያልሆኑ ቆዳዎች ቆዳ የሚመስሉ ግን ቆዳ ያልሆኑ ስራዎች አሉ። ስለዚህ ይሄውላ የጥራት መለኪያ ሊሆን ይችላል። ግን እኛ የምንሰራው ኖርማሊ ከስተመር በሰጠን ስታንዳርድ መሰረት ነው። ስታንዳርዱን ሚት ስናደርግ የጫማውን ኳሊቲ ጠበቅም ብለን ኦፍ ኮርስ መቆሸሽ የለበትም፣ ዱሬቢሊቲም አለው። የምንጠቀማቸው ማቴሪያሎች ጥራታቸው፣ ስታንዳርዳቸው ግሬድ ዋን የሆኑ ቆዳዎችን ነው የምንሰራው። ማቴሪያሎቻችን እንደዛው እንዳልከው። አው ሰዎች ሲገዙ ቼክ ያደርጋሉ። እንደዚህ ሶሎች ከላይ አእምሮ ሶሉ የማይረባ ከሆነ ችግር ነው። እንግዲህ ተመልካቾቻችን፣ የቆዳ ውጤት በዚህ ልክ ጫማ ሆኖ ወጥቷል። ቅድም ላይ የተመለከት ነው ቆዳ ብዙ የፋብሪካ ፕሮሰሶችን አልፎ በምታዩት መልኩ ሀገርን፣ ኢትዮጵያን ይዞ ባህር ማዶ ይሻገራል ማለት ነው። ኢትዮጵያ ደግሞ ከዚህ የምታገኛቸው በርካታ ትርፎች አሉ ማለት ነው። ከልብ ግን አመሰግናለሁ።